እንግዳ ጋብዘናል። በፌዴራል ቱሪዝም ማሰልጠኛ ኢንስቲትዩት ምክትል ዋና ዲሬክተር አቶ ገዛኸኝ አባተ እዚህ ስቱዲዮችን ይገኛሉ። ከእሳቸው ጋር እንቆያለን። እጅግ አርገን እናመሰግናለን። እዚህ ድረስ መጥተው ሊሰጡን ለወደዱት ማብራሪያ። ሰግናለሁ ስለጋበዛችሁኝ። በዜናው ላይ በጥቂቱ ለማንሳት ሞክረን ነበር እና በተለይ በዋነኛነት በገበታ ፕሮጀክቶች የተሰሩ የቱሪስት መዳረሻዎች እንደው ምን ያህል ግን ያላየናቸውን ሀብቶች ማሳየት ችለዋል ማለት ይቻላል? በጣም ባህር የሆነ ጥያቄ ነው የጠየቀኝ። ማለት ያው ኢትዮጵያ የመስህብ ችግር የለባትም። እንደውም በቅርብ የመደመር መንግሥትም ላይ ክቡር ጠቅላይ ሚኒስትራችንም ሲገልጹት በየአንዳንዱ ወረዳ በሚባል ደረጃ መስህብ የሌለበት ወረዳ ፈልጎ ማግኘት አስቸጋሪ ነው የሚሆነው። የተፈጥሮ የታሪክ፣ ባህላዊ እሴቶቻችን በአራቱ ማዕዘን የትኛውም ቦታ ላይ ብትሄድ የምታገኘው ሀብታችን ነው እና የጸጋ ባለቤት ነች ኢትዮጵያ የሚባለው ለዛ ነው። እንደውም ብዙ ጊዜ አልተጠቀምንበትም ነው የምንለው። አሁን የገበታ ለሀገር ለትውልድ ለሸገር ከሸገር ጀምሮ እንግዲህ ከቤተ መንግስት አሁን በዜናም ሲነገር እንደነበረው ጀምሮ ከተማዎችን በጣም በርካታ ክልሎችን ኦልሞስት ሁሉንም ክልሎችና ከተማ አስተዳደር በሚባል መንገድ ሲዳስስ ዝም ብለን አዲስ አበባ ላይ ያለውን እንኳን ያሳየንን ብንመለከተው ጊዜ ሊበቃን ይችላል ብዬ አላስብም። አሁን እንጦጦን አሁን ያሳየን የገበታ ለሀገር ነው። ቤተ መንግስት ላይ አንድነት ፓርክ፣ ወዳጅነት ፓርክ፣ ሙዚየሞቻችንን፣ የሳይንስ ሙዚየም፣ መስቀል አደባባይን መልሶ በማልማት በዛ መንገድ እንዲገኝ ማድረግ አድዋን፣ ታሪካችንን አስበ የአድዋ ሙዚየም በዛ መልክ ተሰርቶ ይሆናሉ። መጀመሪያ ስናከብ ያችን ሐውልቷን አካባቢ ሰብሰብ ብለን የት ላይ እንሰብሰብ፣ የትኛ ላይ እንሰለፍ፣ የተለያዩ ኢቨንት እናሳይ ነበር የምንለው። አሁን ውስጡ በጣም የተደራጀ ለኮንፈረንስ፣ ለጉብኝት፣ ለብዙ ነገር የሚሆን ቅርሶች እየተሰሩ ነው ያሉት። ወጣ ስትል ደግሞ ከገበታ ለሸገር አልፈ? እንጦጦ እናቶቻችን ብዙ ጊዜ እንጨት እየለቀሙ የሚያዱበት ምናልባት ቤተ ክርስቲያን አካባቢ አዲስ አበባ የእንጦጦ ሙዚየም አለች። እሷንና የከተማዋን ቪው በቤተክርስቲያኑ ጀርባ ወስደን ቱሪስትን ነበር የምናሳየው። አሁን ዝም ብለ ስትመለከት ቤተ መንግስት ውስጥ የቱሪስት መዳረሻ ይኖራል ብሎ ያሰበማናል? ቤተ መንግስት ውስጥ ሙዚየም ቤተ መንግስት ውስጥ ጋላሪዎች ይኖራሉ ብሎ እንስሳዎች ገብተው እናያለን ብሎ የሚያስብ ማንም ሰው አልነበረም። ሲነግሩን እንግዲህ ቆሻሻውን ምኑን በሚዲያ ነው ያየነው፣ ሲገልጹት ነው ያየነው ቤተመንግስት ለመግባት እድል ስላልነበረን። አሁን የብሔር ብሔረሰቦች ህዝቦች ውክልና ያላቸው የራሳቸውን ወካይ የሆነ ቅርሶቻቸውን፣ ሀብቶቻቸውን አምጥተው ማሳየት ይቻላል ብሎ ማን ያስባል? ታላቁ ቤተ መንግስት ብዙ ጊዜ ገብቻለሁ፣ እንግዶች ሲመጡ ምናምን ወይ የሆነ የራት ግብዣ ሲኖር ታች አዳራሽ ላይ ገብተ ነው የምትወጣው። ያ ሁሉ ንብረት ኢትዮጵያ ያላት ወይስካይፒ መኖሩን እኮ አመራሮቻች መሪዎቻችን ይጠቀሙበት እንደነበረ ያ ሁሉ የነበረ ነገሥታት ይጻጻፏቸው የነበሩት ሜዳሊያዎቻቸው፣ ይጻጻፏቸው የነበሩት የዲፕሎማቲክ ስራዎች በጣም በርካታ ነገር። አሁን ቤተ መንግስት ራሱ የአንድ ቀን ጉብኝት ነው የቱሪስት መዳረሻ ሊሆኑ የሚችሉ ሀብቶቻችንን አውጥቶልናል። ወጣ ስንል ደግሞ እነዚህ ገበታ ለሀገር ብለህ ስትሄድ ወንጪ፣ ወንጪ ሀይቅ ተብሎ ሰው ያወረዋል እንጂ ከዛ በፊት ችግኝ ለመትከል ሂደናል፣ እንደ ባህልና ቱሪዝም በጣም የሚያሳሳ ግን እታች እንዳትወርዱ መንገዱ አይመችም ተብለን የተመለስ ነው። ዳር ችግኝ ተክለን የደንዲ ሀይቅን ብትመለከተው ስምንት ቁጥር ውጭ ላይ ሆነ ተፈጥሮ የሳላት ስምንት ቁጥር በውሃዎች ታያለ። ያንን አስተሳስሮ የሰራ ይሄ ፕሮጀክት ነው። እነ ኮይሻን እና ላላኬላን ያየ ነው። እኔ ኮይሻን ጨበራቹ፣ ጡራን አይቻሉ። ሚዲያ ቱር ይዘን የሚዲያ ፎረም ይዤ አርቲስቶችን ይዘን አይተናል። ገባ ብለን የወጣ ነው አሁን እዚ አካባቢ ላይ ምቹ የሆነ መሰረተ ልማት ተሰርቶለት ማየት እና ላላኬላን የመሰሉ አሉ ተብሎ መመልከት ያለንን ሀይቆች አስተሳስሮ ጸጋውን መግለጥ የጎርጎራን ብትለው አሁን በሁለተኛ ዘርዝረን አንጨርሰው ግልጥልጥ አድርጎልናል ክቡር ጠቅላይ ሚኒስትራችን መጀመሪያ አቧራ ማራገፍ ነው እንዳሉት አቧራም ማራገፉ አዲስ ጸጋዎችንም እየለየናሉ አዲስ ጸጋዎችንም አየን የሰፎ ምርን አይቼዋለሁ ባለፈው እንግዲህ እናንተ ሚዲያ ሳይቶናል ሲጎበኙ ድንቅ ነገር ነው። አዲስ ነገር ነው የታየው። በቪው ብትለው እዛው አካባቢ ንድ ፋንታሌ ላይ ወጥተህ እዛ ቦታ ላይ ሄደህ አንትን ነው አጽድ አንድ ቀን የምትመጣው እንዴት ቀዝቃዛ ነው ምናምን ብለህ ነው የምትወጣው። አሁን ጎን ለጎን መሰረተ ልማቶች እየመጡለት አንድ ቱሪስት መዳረሻ ወይንም መስህብ። እስካሁን ድረስ መስህብ አለን መዳረሻ ግን የለን። ምክንያቱም መስህብ ስንል ያው አትራክሽን የሚባለው ነው እንትን የሚያደርገው ከዛ ውጭ ግን አኮሞዴሽን ምት ኦልሞስት ከዚህ በፊት አንድ አምስት ኤዎች ምናምን እያልን እናወራ ነበር። አሁን እንደውም ሶስት አካባቢ ጨምረውለት ወደ ስምንት አካባቢ ኤዎች መሟላት አለባቸው እያለ ነው ዘመኑ እየመጣ አሁን ቴክኖሎጂውን ዲጂታይዜሽን የምንድነው ስሙ የኢንሹራንስ ጉዳይ ምንድነው የአንሲላሪ የምንላቸው እንትኖች ለምሳሌ ቱሪስቱ መጥቶ ኢሚዲየትሊ ኦንላይን ቡኪንግ ያገኛሉ ሬስቶራንት ያገኛሉ አየር አየር መንገድ አካባቢ ላይ የሚያገኛቸው ተጨማሪ አክቲቪቲዎችን ሁሉ ጨምሮ አፎርዳብሊቲ ይሄ ካክሰሰሪ ካክቲቪቲ አኮሞዴሽን ምናምን ከምንለው በተጨማሪ ወደ ሶስት እንደገና ኤዎችን አምጥቷል። አሁን አለም ቴክኖሎጂ ሲመጣ ማለት ያንን ሁሉ እንዲዝ እየተደረገ እየተሰራ ነው። ስለዚህ ያሳየን ነገር ብዙ ነው፣ ገልጦልናል ማለት። እኔ ያኔ ፒ አር ያለው ታስበሽዋል፣ ዘጠኝ ቅርሶች አሉ። አንድ ጥያቄ እንደው ዝም ብለሽ አስባችሁ ታውቃላችሁ፣ የኢትዮጵያ መሪዎች ሲመጡ ምን ነበር የሚጎበኙት? ብዙ እንግዶች ሲመጡ ባይዘወይ የት ነበር የምናስጎበኘው? እንጦጦን፣ ሙዚየምን፣ የድል ሀውልት ምናምን እልልና አዲስ አበባ ዩኒቨርሲቲ ከተከፈተ ካልሆነ ቅርስ ጥናትና ጥበቃ ባለስልጣን ነሉ ሲያሉትን ካልሆነ ኮ ቺቺኒያ ነው። ማታ ዮድ አቢሲኒያ ነው። ከዛ በኋላ ቺቺኒያ ነው። አሁን የባለፈው የማሌዥያውን ፕሬዚዳንት አይታችኋል። ክቡር ጠቅላይ ሚኒስትራችን በርካታ ሙዚየሞችን እንድጎበኝ ረጅም ጉዞ እንድጓዝ አድርገውኛል አሉ። የሲንጋፖሩ ጠቅላይ ሚኒስትር ሲመጡ ኢቨንቴት ነው አሁን እየተደረገ ያለው የኮንቬንሽን ሴንተር ነበረ ነው። ይሄ ሁሉ ትሩፋት የመጣው ባይዘ ወይ በዚህኛው ጊዜ በገበታ ለሀገር ፕሮጀክቶች ነው። እንደተባለው ቀደም ባሉ ጊዜያቶች የነበሩ መዳረሻዎች በጣም ውስን እና ጥቂት ቦታዎች ላይ ብቻ መዳረሻ ያደረጉ ና ጥቂት ቦታዎች የተንጠለጠሉ ነበሩ። አሁን ገበታ ከቢሮ ጀምሮ እስከ ገበታ ለሸገር ገበታ ለሀገር ና አሁን ድረስ የተሰሩ ያሉ ገበታ ለትውልዶች የአንድን ከተማ ብቻ ሳይሆን ሌሎች ክልሎችም ጭምር አቋርጦ እስኪ ከተማ ውስጥ አካባቢ እዚሁ ላይ እያይዘን እስኪ፣ አቶ ገዛኸኝ በተለይ ኢኮኖሚ ወደ ብዝሃ ዘርፍ ሲያድግ አብሮ ቱሪዝሙንም ይዞ መጥቷል። አሁን ይህ የምናነሳቸው ጉዳዮች ሁሉ በዛ ውስጥ የተካተቱ ጭምር ናቸው። ና ብዝሀ ኢኮኖሚ ዘርፍን የቱሪዝም እንዳንድ የማክሮ ኢኮኖሚ ግብአት ሆኖ ምን አግዟል? ምን ጨመረ? ወደ ብዝሀ ዘርፍ መሸጋገሩ ና ቱሪዝም ደግሞ ለዛ ብዝሀ ዘርፍ ያለውን አስተዋጽኦ እንዴት ያዩታል? አሁን ለየት የሚያደርገው ነገር እሱ ነው። ከዚህ በፊት ለምንድን ነው ቱሪዝም የኢኮኖሚ ዘርፍ የማይሆነው ብለን ስናነሳ በቱሪዝም ዲፔንዳንት የሆኑ ሀገሮች በጣም ሲጎዱ ነው የምናየው የሚል እዚህ ገባ የማይባል ምክንያት ነበር የሚሰጠው። አሁን ባይዘው ወይ አዲሱ ምሰሶ ብሎ ነው ክቡር ጠቅላይ ሚኒስትራችን በጻፉት የመደመር መጽሐፍ ላይ ማየታችሁት ከሆነ ቱሪዝም አዲሱ ምሰሶ ምንድን ነው ያስባለው? ከዚህ በፊት ግብርና የእንትናችን መጨረሻ አልፋና ኦሜጋ ግብርና ነው ከግብርና ቀጥሎ ማዕድን ምናምን የምታያቸው ነገሮችም አልነበሩ። አሁን ቱሪዝም እነዚህን አቧራችንን ካራገፍን ኢትዮጵያ የተፈጥሮ ጸጋ ካላት፣ ባህላዊ እሴት ካላት፣ እነዚህ ሁሉ የምንላቸው በዓለም የተመዘገቡ ቅርሶች ካሏት፣ አደጉ የምንላቸው ሀገሮች ኢኮኖሚያቸውን የሚደግፉትና የሚጠቀሙት አውሮፓን በዩ ኤዥያን በዩ ማንኛውም አካባቢ ከቱሪዝም ነው። ባይዘወይ ቱሪዝም የምግብና የአውቶሞቲቭ ምርቶችን ቀድሞ ከነዳጅና ከኬሚካል ምርቶች ቀጥሎ ትልቁን ሂውጅ ኢንቨስትመንት ወይም ኢኮኖሚ የሚደግፍ እንትን ነው። ይሄ በክቡር ጠቅላይ ሚኒስትራችን መጽሐፍ ላይ ተቀምጧል በግልጽ ማለት ነው። ስለዚህ ይሄ መሰረተ ልማት ይዞ የሚመጣው ነገር አለ። ለምሳሌ የአገር ውስጥና የውጭ ቱሪስትን ግብም አለው ባይዘው። የመደመር መንግስት እነዚህን ወደ ኢኮኖሚው ሲያስገባ ፒላር ሲያደርገው ግቦች አሉት። የመጀመሪያው የውጭና የሀገር ውስጥ ቱሪስት ቁጥርን መጨመር ነው። በሁለተኛ ደረጃ እነዚህ መዳረሻዎች ለቱሪስቱ ምቹ እንዲሆኑ ማድረግ ነው፣ ኤንድ ፕሮዳክቱን። የመጨረሻው ግብ ደግሞ ከነዚህ ከተደሰቱ እርካታ ካላቸው ቱሪስቶች የሚገኘውን ገቢ መጨመር ነው። እሱን ካልጨመረ ዘይርዝ ነው ፍሪላንች። ስለዚህ አሁን ቅርሶቻችን ግንባታዎቹን አይታችኋቸዋል ኢንፍራስትራክቸር። እንጦጦ ሄዱ። እንጦጦ ውስጥ ስንገባ ካፌው ገብተዋል አይደለም? ሙዚየም አለ፣ የንግድ ተቋማት ገብተዋል። የትኛውም አካባቢ ሲገባ አሁን አኮሞዴሽን የሚባለው ነገር ለማሟላት እየገቡ ነው። ሁለተኛ ገጠር ከተማን ከገጠር የማስተሳሰር አቅም አለው ይሄ እድገት። ኢንፍራስትራክቸር ተሟላ ማለት ንግድን አሳለጠ ማለት ነው። ሁለተኛ የስራ ዕድል አዳዲስ የስራ እድሎችን ይፈጥራል። አዳዲስ የስራ እድሎች ፈጠረ ማለት የሚሰራ ካለ የሚከፍላለ የሚቀበላለ ማለት ነው። ስለዚህ ኢኮኖሚውን ያለምንም ጥርጥር ያው ግብርናን ያው የምንተካው ነገር አይደለም። እሱ ወደ ኢንዱስትሪ እየተሸጋገረ ይሄዳል። ቱሪዝሙ ግን በአንድ ዘምበር ላይ ያው ያን ያን ክል ሄደን ሄደን ከመፈርስ አንወጣም። የምግብ ራሳችንንም ሳንችል ሁሉንም ጎን ለጎን እንስራ ነው አሁን የመንግስት ሀሳብ መደመር መንግስት፣ ያም ይስራ ይሄም ይስራ ሁሉም አርበኛ ከሆነ ያለንን ጸጋ ተራ በተራ አይደለም እምንጠበቀው። ምክንያቱም ጄኔሬሽን ያልፋል። የተሰጠን ሰዓት አሁን ነው፣ ጸጋዎቻችንም አሁን ናቸው። ስለዚህ ኢኮኖሚውን ከመደገፍ አንጻር አሁን ባልኳቸው መሰረት ከቱሪስት የሚመጣው ባይዘዎች ሶስተኛ የኤክስፖርት ምርት ነው ነው የሚለው እና በመደመር መጽሐፍ ምንድን ነው የሚለው አገራችንን ልናበለጽግ የምንሄድ ከሆነ መጨረሻ እንደውም ሴንቴንሳቸው ሲዘጉት ምንድን ነው የሚለው ቱሪዝም የመጀመሪያው የኢኮኖሚ ዘርፍ ሆኖ ይቀጥላል ለብልጽግናችን ማለት ነው። ስለዚህ ኢኮኖሚውን በደንብ በብዙ መንገድ ይደግፋል። ቅድም ክብርት ሚኒስትሯም ሲገልጹ የነበረው እኮ የገንዘብ መጠን ይሄ ኑኑ ነው ያው ብር አይደለም መቼስ። ምን ፍል ምን ሁሉ የሚሰሩ ስራዎች እንግዲህ መዳረሻቸው ሀገራዊ እድገትና ብልጽግና ለማረጋገጥ ነው። ያው ጉዳዩ ቱሪዝም ሰፊ ነው፣ ብዙ ላይ ጋር ልናወራበት የምንችለው ነው። ለማንኛውም እዚህ ስቱዲዮአችን ድረስ ተገኝተው ለሰጡ ማብራሪያ ግን ከልብ ነው እናመሰግነው። በጣም አመሰግናለሁ።